ጤና ይስጥልኝ ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና መርሃ ግብር ሲሆን የረቡዕ ህዳር 17 ቀን 2018 ዓ ም የሞርስ ዜና እነሆ ጀመረ ለህወሀት ታጣቂዎች ወደ ወልቃይት ጠገዴ ሳሴት ወማራብ እነሱ አጠራር መዕራብ ትግራይን ለመቆጣጠር አስፈላጊውን የጦርነት ዝግጅት ማጠናቀቁን የመጨረሻውንና ተግባራዊ ትእዛዙን በመጠባበቅ ላይ መሆኑን የታመኑ የሞርስ ምንጮች አስታወቁ። አርሚ አዛዥና ከኮር በላይ አዛዦች መካከል የተነሳው ብዙ ግብ ዝግብ ተጠናክሮ መቀጠሉ መቀጠሉና ህወሀትን የከዱ ኃይሎችን ተመልሰው እንዲቀላቀሉ እያስኮበለሩ ነው የተባሉት ኮሎኔል ከማይጸብሪ ግንባር ትናንትናና ዛሬ በርካታ ቁጥር ያላቸውን ታጣቂዎች እንዲኮበሉ ሁኔታዎችን ሲያመቻቹ ነበር። ነገር ግን የጠበቁትን ያህል አልተሳካላቸውም ተብሏል። ይህ ግበንዴ እንዳል የህወሃት ታጣቂ ቡድን ከፍተኛ አመራሮች ለባለፉት ሁለት ቀናት መቀለ ከተማ ሲያደርጉት የነበረው ስብሰባ ዛሬ ህዳር 17 ቀን 2018 ዓ ም ምሽቱን አጠናቀዋል። ማንኛውም አመራር መሳሪያ ይዞ ወደ ስብሰባው አዳራሽ እንዳይገባ ከነሞኝ ጆሮ ነው ፍርሃት የወለደው መመሪያ ተግባራዊ ሆኖ፣ የታጣቂ ቡርኖ ከፍተኛ አመራሮች ከወገባቸው ሽጉጣቸውን እየፈቱ መሳሪያቸውን ወደ ራቀ ቦታ እያስቀመጡ ለስብሰባውን ለማካሄድ ወደ አዳራሽ ሲገቡ ተስተውለዋል። ታዲያንን ምሽቱን ስብሰባውን አጠናቀዋል። ይህ መሳሪያ አስቀምጦ ስብሰባ መግባት ደብረ ጽዮን ዛቻ በተሞላበት ሁኔታ ስብሰባ ረግጦ ከወጡ በኋላ የተካሄደ የመጀመሪያው ስብሰባ ነው ተብሏል። ስብሰባው ዛሬ ማምሻውን ሲጠናቀቅ በምዕራብ ትግራይ ያለውን ልዩነት በትጥቅ ኃይል ወደነበረበት መመለስ ና ከሱዳን ድንበር በማይካድራ ወልቃይት ተሳትፎ የነበራቸው የሳምሪ ታጣቂዎች ና ስም ብቻ ይዞ የተቀመጠው አርሚ ሳባ ሽፋን እንዲሰጥ አቅጣጫ መሰጠቱ አንዱ ነበር ብለዋል የሞርስ ምንጮች። ፈረንሳይ ከኢትዮጵያ ጋር በወታደራዊ መስክ የበለጠ ለመስራት ዝግጁ መሆኗን የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሺል ገለጹ። በጀነራል ፒየር ሺል የተመራ የፈረንሳይ ወታደራዊ ልዑክ ከፌድ መከላከያ አመራሮች ጋር መክሯል። ምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ሲሆን በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽኖች ላይ ማጠንጥኗል። ወታደራዊ ተበብሩ የሁለቱ ሀገራት መሪዎች ያደረጓቸውን ስምምነቶች ተከትሎ የተደረገ እንደሆነም ነው የተመላከተው። ኢትዮጵያ የቀጣናውን ሰላም ለማረጋገጥ እየሰራች ባለው ስራ መደሰታቸውን የገለጹት የፈረንሳይ ምድር ኃይል አዛዥ ጀኔራል ፒየር ሺል በቀጣይነት አስፈላጊ በሆኑ ጉዳዮች በሁለትዮሽ ተበብረ እንደሚሰሩ ገልጸዋል። ኡጋንዳ ከእንግዲህ ኢትዮጵያ፣ ሶማሊያና ኤርትራ ዜጎች መሆኑ ስደተኞችን አልቀበልም አለችም። የኡጋንዳ የአደጋ ስጋት አመራርና ስደተኞች ሚኒስትር ይህን ውሳኔውን ይፋ ማድረጉን ዴሊ ሜል ጋዜጣ ነው ዘግቦ ያስነበበው። ለማግኘት ቤተሰቦቻችን እናንተ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና ከሞርስ ስቱዲዮ የዕለቱን የሞርስ አበይት ዜና ላሰማችሁ ኅዳር 17 ቀን 2018 ዓ በማርበርግ ቫይረስ ተጨማሪ ሁለት ሰዎች ሕይወት ማለፉ ሪፖርት ተደረገ። በዛሬው ዕለት ኅዳር 17 ቀን በአጠቃላይ ሰባት ምርመራዎች የተከናወኑ ሲሆን በሁለት ሰዎች ላይ ቫይረሱ መገኘቱና የሁለቱ ሰዎች ህይወት ማለፉን እለታዊ የምርመራ ሪፖርቱ ጠቁሟል። በአጠቃላይ በቫይረሱ ሳቢያ በህይወታቸው ያለፈ ዜጎች ቁጥር ወደ ሰባት ከፍ ብሏል። እስካሁን ሰባት ስምንት የላብራቶሪ ምርመራዎች የተከናወኑ ሲሆን በ12 ሰዎች ላይ ቫይረሱ መገኘቱ ተገልጿል። የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ በቫይረሱ ህይወታቸውን ላጡ ወገኖች የተሰማቸውን ሐዘን በመግለጽ ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። ከዚህም በተጨማሪ ወረርሽኙ በተከሰተባቸው አካባቢዎች የለይቶ ማከሚያ ማዕከላትን በማቋቋም እና የሰለጠነ የሰው ኃይልና አስፈላጊውን የሕክምና ግብዓት በማደራጀት ለታማሚዎች የተጠናከረ የሕክምና እርዳታ እየተሰጠ ሲሆን ለታማሚዎችም የተሻለ ህክምና ለመስጠት ይቻል ዘንድ ከዚህ በፊት ወረርሽኙ ተከስቶባቸው ከነበሩ ሀገራት ልምድ ልውውጥ በማድረግ እንዲሁም ልምድ ለመቅሰም ከዚህ በፊት ተሞክረው ጥሩ ውጤት ያስገኙ መድኃኒቶችንና ክትባቶችን በመለየትና ወደ ሀገር ውስጥ በማስገባት ለታካሚዎች ተደራሽ በማድረግ ላይ እነን ብለዋል። ዶክተር መቅደሱ የህክምና አቅርቦቶችና የተሰለጠኑ ሰራተኞች ዝግጁ መሆናቸውን ያረጋገጡት የኢትዮጵያ ህብረሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ምሳይ ኃይሉ ቫይረሱ ባልተገኘባቸው ክልሎችም ዝግጅት እየተደረገ ነው ብለዋል። በአውሮፕላን ማረፊያዎች፣ በድንበር ቦታዎችና በሌሎች የመግቢያና የመውጫ ቦታዎች ላይ ምርመራው መጠናከሩን ተናግረዋል። የበሽታው ምልክቶችን የሚያሳይ ማንኛውም ሰው በሚመለከቱበት ጊዜ በአቅራቢያው በሚገኝ የጤና ተቋም ሪፖርት ያድርጉ ወይም በ83 35 እና 95 ነጻ የስልክ መስመሮች ጥቆማ መስጠት ይቻላል ተብሏል። ስለ በሽታው ተጨማሪ መረጃ እንዲሁም የምክር አገልግሎት ለማግኘትም እነዚሁኑ የስልክ መስመሮች መጠቀም ይቻላል በማለት የጤና ሚኒስቴር አስታውቋል። በጋምቤላ ክልል በከፍተኛ መጠን የስደተኛ ቁጥር እየጨመረ እንደሚገኝ ተገለጸ። በኢትዮጵያ ከሚገኙ ስደተኞች መካከል ከፍተኛውን ቁጥር የሚይዙት ደቡብ ሱዳናውያን ናቸው ተብሏል። ይህም የተገለጸው የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ስደተኞችና ተመላሽ አገልግሎት ጋር በተያያዙ የ2018 በጀት መጀመሪያ ሩብ ዓመት የእቅድ አፈጻጸሙን በገመገመበት ወቅት ነው። በግምገማው ወቅት 41 በመቶ የሚሆኑት ከደቡብ ሱዳን የመጡ እንደሆነ የተነገረ ሲሆን ኢትዮጵያ በአጠቃላይ ከ34 ሀገራት የመጡ ስደተኞችን ተቀብላ አስተናግዳለች ተብሏል። ስደተኞቹን ተቀብለው በማስተናገድ ላይ ከሚገኙት ክልሎች መካከል ትልቁን ቁጥር የያዘው የጋምቤላ ክልል መሆኑን እና ይህም ከ400 ሺህ በላይ ስደተኞችን እያስተናገደ እንደሆነ በየጊዜው ስደተኞች ቁጥርም በክልሉ እየጨመረ የመጣበት ሁኔታ እንዳለ ተመላክቷል። የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት በሰባት ቅርንጫፍ ስበት ቤቱ እንዲሁም በአዲስ አበባና መቀሌን ጨምሮ ወደ ሰባት ሺህ የሚሆኑ ስደተኞች ይገኛሉ ብሏል። እንደ ሀገር ስደተኞችን የማብዛት ፍላጎት አለመኖሩን የገለጹት የአገልግሎቱ ዳይሬክተር ወይዘሮ ጣይባ ሀሰን በሀገር ውስጥ የድንበር ሆነ አየር መንገድ የሚመጡ ዜጎችን ሁሉ እንደ ስደተኛ መቀበል እንደማይቻል ገልጸዋል። በኢትዮጵያ ያሉ ዜጎችን ሁሉ እንደ ስደተኛ ከተቀበልን ከመሰረቱ ያሉ ችግሮች ሰፊ በመሆናቸው በርካታ ዜጋ ወደ ሀገር ውስጥ ሊገባ ይችላል ሲሉ ተናግረዋል። ይህ ከሀገር ደህንነትና የጸጥታ ስጋት እንዲፈጠር እንደሚያደርግም ዳይሬክተሯ አመላክተዋል። የኢትዮጵያ መገናኛ ብዙሀን ምክር ቤት የመገናኛ ብዙሀን የገንዘብ ድጋፍ ለማቋቋም ሰሞኑን ውይይት አድርጓል። በፋይናንስ ችግር ምክንያት ለመዘጋት የሚገደዱ የሚዲያ ተቋማትን ለመታደግ የሚረዳ የሚዲያ ፈንድ ማቋቋም ያስፈልጋል የተባለው ምክር ቤቱ ባዘጋጀው የውይይት መድረክ ላይ ነው። ይኸው የሚዲያ ፈንድ ከስራ ውጭ የሚሆኑ ጋዜጠኞችንም ይታደጋል ተብሏል። የኢትዮጵያ መገናኛ ብዙሃን ምክር ቤት የሚዲያ ፈንድ የማቋቋም አስፈላጊነት፣ አላማዎች፣ የገንዘብ ምንጮችና የፈንዱ አስተዳደር ላይ ከአባላቱ ጋር የተወያየ ሲሆን ለዚህ ውይይት መነሻ ጥናት ያቀረቡት የምክር ቤቱ የስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ታምራት ኃይሉ ናቸው። አቶ ታምራት የሌሎች ሀገራት ተመክሮን ያካተተ ጥናት አቅርበዋል። በአሁኑ ወቅት በርካታ የሚዲያ ተቋማት በፋይናንስ ችግር፣ በህትመት ዋጋ፣ በሳተላይት ክፍያ ውድነትና የሰራተኞች ደሞዝን ጨምሮ የአስተዳደር ወጪ መናር ሳቢያ ዘላቂነታቸው ስጋት እያጋጠመው እንደሆነ ባቀረቡት ጥናት አመላክተዋል። በአፋር ክልል ከአስር ሺህ ዓመት በላይ ተዳፍኖ የኖረው ሃይሊ ጉቢ እሳተ ገሞራ መፈንዳቱን ተከትሎ ቀጣይነትና ተያያዥ ጉዳዮችን የሚያጠና የተመራማሪዎች ቡድን ወደ ስፍራው ማቅናቱን በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስ እና አስትሮኖሚ ተቋም የፌስሞሎጂ ሳይንስ ተመራማሪ እና መምህር ፕሮፌሰር አታላይ አየለ ተናገሩ። የእሳተ ገሞራ ፍንዳታዎቹ የራሳቸው ስም እንዳላቸው የተናገሩት ተመራማሪው ብዙ ጊዜ ሆሎሲንን ቮልካኖስ እንደሚባሉ ጠቁመዋል። እነዚህም ባለፉት አስር ሺህ ዓመታት ውስጥ የእሳተ ገሞራ ፍንዳታ ያካሄደ እንደሆነ አክቲቭ የሚባል ስያሜ እንደሚሰጠውም አነስተዋል። ከሰሞኑ የተከሰተው ሀይሊ ጉቢ ግን እስካሁን ምንም አይነት የተመዘገበ ፍንዳታ ወይም እንቅስቃሴ ያላሳየ ቮልካኖ እንደነበር አስታውሰዋል። ካሁን ቀደም ከሚከሰቱ የእሳተ ገሞራ ፍንዳታዎች አስቀድመው የመሬት መንቀጥቀጥ ወይም ነዝራት እንደሚመዘገብ አነስተው ከሀይሊ ጉቢ እሳተ ገሞራ ፍንዳታ ጋር በተያያዘ ግን ብዙ የተመዘገበ ነገር እንደሌለ ገልጸዋል። በአሁኑ ወቅት ከሀገር ውስጥና ከውጭ ሀገራት የተውጣጡ የዘርፉ ተመራማሪዎች ወደ አካባቢው መጓዛቸውን ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የሚገኙ አካል ጉዳተኞችን ወጣቶችንና ሴቶችን በቀረው አጭር ጊዜ ውስጥ በተለየ ሁኔታ ለማዋየትና ግንዛቤ ለማስጨበጥ የቅድመ ዝግጅት ስራውን ማጠናቀቁን አስታወቀ። የሀገራዊ ምክክር ኮሚሽኑ የተደራሽነትና አጋርነት ከፍተኛ ባለሙያ ፍሬሰና ገበየው እንደተናገሩት በትግራይ ክልል ምክክር ለማድረግ ጊዜ አስተዳደሩና በክልሉ ከሚንቀሳቀሱ ማህበራት ጋር በመቀራረብ እየተሰራ ነው። በክልሉ ምክክር ለማድረግ ፍላጎት መኖሩንም ተናግረዋል። በዚህም ሀገራዊ ምክክር ኮሚሽኑ በቀሩት ጊዜያት ውስጥ የክልሉን ወጣቶች፣ አካል ጉዳተኞችና ሴቶችን የማወያየት ግንዛቤ የማስጨበጥ ስራ በቅርቡ ይሰራል ሲሉ ገልጸዋል። በክልሉ ከሚንቀሳቀሱ የሲቪክ ማህበራትና የመገናኛ ብዙሀን አካላት ጋር በመተባበር አካል ጉዳተኞችን፣ ወጣቶችና ሴቶችን ለማወያየት የቅድመ ዝግጅት ስራ ተጠናቋል ሲሉ ጠቁመዋል። ከዚህ በፊት ከትግራይ ፖለቲከኞች ሲቪክ ማህበራትና ከልሂቃን ጋር የተደረጉ ውይይቶች መኖራቸውን የጠቆሙት ከፍተኛ ባለሙያው በዚህ የውይይት መድረክ በክልሉ የሚንቀሳቀሱ የመገናኛ ብዙሀን ባለሙያዎች መሳተፋቸውን አስታውሰዋል። ዘጠና ሚሊዮን ዶላር በላይ የኤሌክትሪክ ኃይል ዕዳ ያለባትና በእርስ በርስ ጦርነት ውስጥ የምትገኘው ሱዳን ከአንድ ዓመት ስድስት ወር በኋላ ዕዳዋን ለመክፈል ተስማምታ የነበረ ቢሆንም አሁን ላይ ማቋረጧን የኢትዮጵያ ኤሌክትሪክ ኃይል ገለጸ። ወደ ጦርነት ከመግባቷ በፊት ከኢትዮጵያ ጋር የኃይል ሽያጭ ስምምነት የተዋዋለችው ሱዳን ከሁለት ዓመት በላይ ባስቆጠረው ጦርና ጥጃዋን መክፈል እንዳልቻለችና ተወስደው ከነበረው 120 ሜጋዋት ወደ 102 ሜጋዋት የኃይል ፍጆታ ዝቅ ማለቱ መገለጹ የሚታወስ ነው። በዚህም በ2017 ዓ.ም አጋማሽ ያለባትን ዕዳ ለመክፈል ከኢትዮጵያ ኤሌክትሪክ ኃይል ጋር የመክፈያ ቀን ድርድር አድርጋ በአንድ ዓመት ከስድስት ወር እንድታጠናቀቅ የጊዜ ገደብ ቢሰጣትም አንድ ሚሊዮን ዶላር ብቻ ከፍና ሂደቱ መቋረጡን የኃይል መስሪያ ቤቱ የኮሚኒኬሽን ዳይሬክተር ሞገስ መኮንን ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል በሽያጭ ከምታቀርበላቸው ጎረቤት ሀገራት መካከል አንዷ የሆነችው ሱዳን ዕዳዋ መክፈል ባስችልም፣ ሌሎች ሀገራት ማለትም ጅቡቲ፣ ኬንያና በሙከራ ደረጃ እየገዛች ያለችው ታንዛኒያ ዕዳቸውን በወቅቱ እየከፈሉ የሀይል ሽያጩም እየተከናወነ መሆኑን የኮሚኒኬሽን ዳይሬክተሩ ተናግረዋል። ፈረንሳይ ከኢትዮጵያ ጋር በወታደራዊ መስክ የበለጠ ለመስራት ዝግጁ መሆኗን የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሺል ገለጹ። በጀነራል ፒየር ሺል የተመራ የፈረንሳይ ወታደራዊ ልኦ ከፌድ መከላከያ አመራሮች ጋር መክሯል። ምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ሲሆን በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽኖችን ላይም አጠንጥኗል። ወታደራዊ ተባበሩ የሁለቱ ሀገራት መሪዎች ያደረጓቸውን ስምምነቶች ተከትሎ የተደረገ እንደሆነ ነው የተመለከተው። ኢትዮጵያ የቀጣናውን ሰላም ለማረጋገጥ እየሰራች ባለው ስራ መደሰታቸውን የገለጹት የፈረንሳይ ምድር ኃይል አዛዥ ጀነራል ፒየር ሺል በቀጣይነት አስፈላጊ በሆኑ ጉዳዮች በሁለትዮሽ ተባብረው እንደሚሰሩ ገልጸዋል። ጀኔራል ፒየር ሺል በሰላም ማስከበር ተልዕኮ የኢትዮጵያ መከላከያ ሰራዊት ተሳትፎ አስፈላጊ ነው፣ ተጠናክሮ መቀጠል አለበት ብለዋል። ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ በሰው ኃይል ስልጠናና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጠዋል። የኢትዮጵያ ጦር በአፍሪካ ጠንካራ ኃይል መሆኑን የገለጹት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀኔራል የመር መኮንን ዘመኑ በሚጠይቀው ወታደራዊ ቴክኖሎጂ ታግዞ ግዳጁን ለመወጣት ከፈረንሳይ ጋር በትብብር እንሰራለን ብለዋል። ጄኔራል ሊበር መኳንን ከፈረንሳይ ጋር ረጅም ዓመታት ወታደራዊ ግንኙነት አለን። ይህን ነው የቆየ ወዳጅነታችንን በተለያዩ ወታደራዊ ዘርፎች አጠናክረን መቀጠል እንፈልጋለን ብለዋል። ሁለቱ ሀገራት ወታደራዊ አመራሮች በቀይ ባህር ጉዳይ ላይም ሀሳብ አነስተው መወያየታቸውም ለማወቅ ተችሏል። ትናንትና ከአሜሪካ የምድር ጦር አዛዥ ጋር ፊልድ ማርሻል ብርሃኑ ጁላ ተገናኝተው በቀይ ባህር ጉዳይ ላይ መምከራቸው አይዘረጋም።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 ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሸር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ህወሀት ታጣቂዎች ወደ ወልቃይት ጠገደ ሰቲት ሁመራ በእነሱ እነሱ አጠራር ምዕራብ ትግራይን ለመቆጣጠር አስፈላጊውን የጦርነት ዝግጅት ማጠናቀቁን የመጨረሻውንና ተግባራዊ ትዕዛዙን በመጠባበቅ ላይ መሆኑን የታመኑ የሞርስ ምንጮች አስታወቁ። አርሚ አዛዥ እና ከኮር በላይ አዛዦች መካከል የተነሳው ውዝግብ ተጠናክሮ መቀጠሉና ህወሀትን የከዱ ኃይሎችን ተመልሰው እንዲቀላቀሉ እያስኮበለሉ ነው የተባሉት ኮሎኔል ከማይጸብሪ ግንባር ትናንትናና ዛሬ በርካታ ቁጥር ያላቸውን ታጣቂዎች እንዲኮበሉ ሁኔታዎችን ሲያመቻቹ ነበር። ነገር ግን የጠበቁትን ያህል አልተሳካላቸውም ተብሏል። ይህ በእንዲህ እንዳለ የህወሃት ታጣቂ ቡድን ከፍተኛ አመራሮች ለባለፉት ሁለት ቀናት መቀለ ከተማ ሲያደርጉት የነበረው ስብሰባን ዛሬ ህዳር 17 ቀን 2018 ዓ ም ምሽቱን አጠናቀዋል። ማንኛውም አመራር መሳሪያ ይዞ ወደ ስብሰባው አዳራሽ እንዳይገባ ከነሞን ጆሮ ነው። ፍርሃት የወለደው መመሪያ ተግባራዊ ሆኖ የታጣቂ ቡርኖ ከፍተኛ አመራሮች ከወገባቸው ሽጉጣቸውን እየፈቱ መሳሪያቸውን ወደ ራቀ ቦታ እያስቀመጡ ለስብሰባውን ለማካሄድ ወደ አዳራሽ ሲገቡ ተስተውለዋል። ታዲያንን ምሽቱን ስብሰባውን አጠናቀዋል። ይህ መሳይ አስቀምጦ ስብሰባ መግባት ደብረ ጽዮን ዛቻ በተሞላበት ሁኔታ ስብሰባ ረግጦ ከወጡ በኋላ የተካሄደ የመጀመሪያው ስብሰባ ነው ተብሏል። ስብሰባው ዛሬ ማምሻውን ሲጠናቀቅ በምዕራብ ትግራይ ያለውን ልዩነት በትጥቅ ኃይል ወደነበረበት መመለስና ከሱዳን ድንበር በማይካድራ ወልቅ ተሳትፎ የነበራቸው የሳሙሪ ታጣቂዎችና ስም ብቻ ይዞ የተቀመጠው አርሚ ሳባ ሽፋን እንዲሰጥ አቅጣጫ መሰጠቱ አንዱ ነበር ብለዋል የሞርስ ምንጮች። ሁለተኛው በአፋር በኩል ከቡድኑ የተለዩና መሬት ላይ የሚገኙትን የቀድሞ ታጣቂዎች ላይ የሚወሰደው ብረት መጋጠም እንዲጠናከር እንዲሁም ስትራቴጂ ስፍራዎች ምሽግ የመሆናቸው ጉዳይ በማጠናከር ከሻዕቢያ ታጣቂዎች ጋር የተጀመረው ጥምረት በጥሩ ሁኔታ ላይ እንደሚገኝ መገምገሙ ሲታወቅ፣ ይህ ግምገማ ግን በተወሰኑ አባላት ዘንድ ልዩነት የተስተዋለበት ነበር ተብሏል። በቀጣይ በህዳር አክሱም ጽዮን ማርያም የንግስ በዓል ለመገኘት ወደ ስፍራው የሚያቀኑ አመራሮች በመኖራቸው በዋዜማው አክሱም ከተማ ላይ የህዳር 17 ቀጣይ አጀንዳ በውይይት እንዲቀጥል አጀንዳው አዳሪ ሆኖ ስብሰባው መጠናቀቁን ለማወቅ ተችሏል። ካምፓላ ኡጋንዳ ከእንግዲህ የኢትዮጵያ ሶማሊያና ኤርትራ ዜጎችም ሆኑ ስደተኞችን አልቀበልም አለችም። የኡጋንዳ የአደጋ ስጋት አመራርና ስደተኞች ሚኒስትር ይህን ውሳኔውን ይፋ ማድረጉን ዴሊ ሜል ጋዜጣ ነው ዘግቦ ያስነበበው። ሚኒስትሩ ሂላሪ ኦኔክ ከዓለም ምግብ ፕሮግራም 20544 ሜትሪክ ቶን ሩዝ ከተቀበሉ በኋላ ባደረጉት ንግግር ይህ ሩዝ ለ600 ሺህ ስደተኞች የሚከፋፈል መሆኑን አስታውቀዋል። ወደ ሀገራቸው የሚገቡ ስደተኞች ቁጥር እየጨመረ መሄዱን የጠቀሱት ሚኒስትሩ በአሁኑ ወቅት ከሁለት ሚሊዮን በላይ ስደተኞች እንደሚገኙ አስረድተዋል። ንግግራቸውን ሲቀጥሉም ኡጋንዳ ከዓለም የስደተኞች ድርጅት በየዓመቱ 240 ሚሊዮን ዶላር ታገኝ ነበር፣ አሁን ግን የስደተኞቹ ቁጥር ከሁለት ሚሊዮን በላይ በልጦ ያለ ከድርጅቱ እየተሰጣት ያለው ከ100 ሚሊዮን ዶላር በታች ነው ካሉ በኋላ በዚህ ዓመት ከዩኤንኤችሲአር የተቀበሉት 18 ሚሊዮን ዶላር ብቻ መሆኑን ጠቁመዋል። ጨምረውም ይህ የሚያሳየው የስደተኞች ወጪ በዜጎቻችን ትከሻ ላይ እንደተጫነ ነው ያሉት ሚኒስትሩ በመሆኑም የተወሰኑ ሀገራትን ስደተኞች መቀበል ለማቆም መወሰናቸውን አስረድተዋል። ኡጋንዳ መቀበል ያቆመቻቸው ስደተኞች ደግሞ የኢትዮጵያ፣ የሶማሊያና የኤርትራ ዜጎች መሆናቸውን ጠቁመዋል። ለዚህ የሰጡት ምክንያት በእነዚህ ሀገራት ውስጥ ጦርነት የለም የሚል ከእነዚህ ሶስት ሀገራት የሚመጡ ስደተኞችን መቀበል ማቆማቸውን ያስረዱት ሚኒስትሩ የውሳኔ አሁን ላይ የጥገኝነት ጥያቄ አቅርበው በኡጋንዳ የሚኖሩትን እንደማይመለከት ማስረዳታቸውን ዘገባው አመላክቷል። የቱረዳችሁ ተመልካቾቻችን ከሞርስ ኮሚኒኬሽን ተዘጋጅ ለእናንተ ከሚደርሰው የዜና መርሃ ግብር መካከል የኅዳር 17 ቀን 2018 ዓ ም የሞርስ ዜና እየስካሁኑ ነበር። ላይክ፣ ሰብስክራይብ፣ ሼር እያደረጋችው አዳዲስ ቤተሰቦች እንድናፈራ ስላደረጋችሁን ከልብ እናመሰግናለን። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዛው ድረስ ጤና ይስጥልኝ።